ሞረ ጋሞንንንታ ለመላው የአገራችን ብሄር ብሔረሰቦች እና ህዝቦች እንኳን ለሀያኛው ለኢትዮጵያ ብሄር ብሄረሰቦች በዓል በሰላም አድረሳችሁ ማለት እፈልጋለሁ። ብሔር ብሄረሰቦች ቀን ሲከበር ከህገ መንግስቱ ጋር ከህገ መንግስቱ መርቀቅ ጋር ተሳስሮ ነው የሚከበረው። በብዙ ሀገሮች ህገ መንግስታዊ ቀናቸውን ያከብራሉ። ኢትዮጵያ ውስጥ አይደለም ህገ መንግስት ቀን የሚከበረው። እኛ ከኢትዮጵያ ብሔር ብሄረሰቦች እና ህዝቦች ጋር አሳስረን በዓሉ እናክብር እንጂ በዓሉ የኢትዮጵያ ህገ መንግስት የኢትዮጵያ ብሄር ብሔረሰቦች ህገ መንግስት የጸደቀበት ህዳር 29 ምክንያት በማድረግ የሚከበር በዓል ነው። በዓል በዓሉ በአንድ በኩል የኢትዮጵያ ቀን ልንለው እንችላለን። በሌላ በኩል ደግሞ የኢትዮጵያ ብሔር ብሄረሰቦችና ህዝቦች በህገ መንግስቱ የተሰጣቸውን መብት ተግባራዊ ማድረግ የጀመሩበት ጊዜ በመሆኑ በዓሉ በተለየ ሁኔታ ይከበራል ማለት ነው። ስለዚህ አገሮች በተለያየ መንገድ ያከብሩታል። እኛ ደግሞ በአዳራሽ በአደባባይ እናከብረዋለን። ስለሆነም ከዚህ ተነስቶ የኢትዮጵያ ህገ መንግስት የጸደቀው ህዳር 29 ቀን 1987 ዓ ምት ነበር። በዚህ ተነሳ ሌሎች ሀገሮች የህገ መንግስት ቀናቸው እንደሚያከብሩት ሁሉ እኛም የህገ መንግስት ቀናችንን ከኢትዮጵያ የኢትዮጵያ ብሔር ብሄረሰቦች ህገ መንግስት ስለሆነ የኢትዮጵያ ብሔር ብሄረሰቦች ቀን ብለን በዓሉን እናክብር በሚል በወቅቱ የነበረው ምክር ቤት በ1999 ዓ ም በሶስተኛው የፌዴሬሽን ምክር ቤት መደበኛ ጉባኤ የወሰነው ውሳኔ ነው። ከዛን ጊዜ ጀምሮ ለ19 ጊዜያት ተከብሯል ማለት ነው። እንግዲህ የብሔር ብሔረሰቦች በዓል እንዲከበር ምክር ቤቱ ሲወስ የተለያዩ አላማዎችን ግምጽ በማስገባት ነው። አንደኛው የኢትዮጵያ ሕዝቦች የኢትዮጵያ ብሔር ብሔረሰቦች እንዲተዋወቁ እድል ማመቻቸት ነው፣ ፕላትፎርም መፍጠር ነው። ብሄር ብሄረሰቦች ተገናኝተው ባህላቸውን፣ ወጋቸውን፣ ቋንቋቸውን፣ አለባበሳቸውን፣ አጨፋፈራቸውን፣ አመጋገባቸውን፣ ሁሉንም ነገር እንዲተዋወቁ ማለት ነው። ኦሮሞ ውስጥ የሚኖሩ ብሄር ብሔረሰቦች፣ ደቡብ ውስጥ የሚኖሩ ብሄር ብሄረሰቦች፣ አማራ ውስጥ የሚገኙ ብሄር ብሄረሰቦች፣ ትግራይ ውስጥ የሚገኙ ብሄር ብሄረሰቦች ዊዝን በክልሉ ውስጥ ራሳቸውን በራሳቸው ይተዋወቃሉ ከሌሎች የኢትዮጵያ ብሄር ብሄረሰቦችም ጋር ይተዋወቃሉ ማለት ነው። ስለዚህ አንዱ ዓላማ ይህ ነው። እርስ በራስ መተዋወቂያ መድረክ ነው። ሁለተኛው በዓሉ የሚከበርባቸው አካባቢዎች ደግሞ በዓሉም በማክበር ምክንያት ኢንቨስትመንታቸውን ያሻሽላል ለምሳሌ ሆቴሎች ይገነባሉ፣ መንገዶች ይሰራሉ፣ ስታዲየም ይሰራሉ፣ ሌሎች ሌሎች ነገሮችን ያደርጋሉ ማለት ነው። ስለዚህ እነዚህን አላማዎች ግምት ውስጥ ያስገባሉ። ከዚህ በተጨማሪም ብሔር ብሔረሰቦች ህብረ ብሔራዊ አንድነታቸውን ያረጋግጣሉ ማለት ነው። በዓሉን አከባበር ዝም ብለን ስናይ ባለፉት አመታት ከነ ውስንነቱም ቢሆን የኢትዮጵያን ብሔር ብሔረሰቦችና ህዝቦች አስተዋውቋል፣ እንዲተዋውቁ አድርጓል። በጋራ እንዲገናኙ አድርጓል። በተለይም ካለፈው የለውጥ አመት በኋላ እውነተኛ የፌዴራል ስርዓትን ተግባራዊ ለማድረግ በተሰራው ስራ በህዝቦች መካከል አንድነት፣ ወንድማማችነት፣ ህብረ ብሄራዊ አንድነት ለመገንባት የሚያስችል ትልቅ አቅም ሆኖ ሰርቷል ማለት ይቻላል እና በዓሉን የምናከብረው ህዳር 29 ቀን በእለቱ ብቻ ሳይሆን በተለያዩ ኩነቶች ይከበራል። የኢትዮጵያ ህገ መንግስት ለኢትዮጵያ ብሔር ብሔረሰቦችና ህዝቦች እድል የሚሰጥ ተሳትፏቸውን፣ ፍትሃዊ ተጠቃሚነታቸውን የሚያረጋግጥ ስለሆነ በዚህ መንገድ በኢትዮጵያ ብሔር ብሔረሰቦች ምክር ቤት፣ በፌዴሬሽን ምክር ቤት በኩል የተለያዩ ስራዎች ይሰራሉ ማለት ነው። ስለዚህ በዓሉ የበዓሉ ዳራ ይህን ነው የሚሰራው። አንደኛ ዓለም አቀፋዊ ተሞክሮ አለው፣ አገራዊ ተሞክሮ አለው። ከሀገራዊ ለውጥ በኋላ ደግሞ ያከበርናቸው በዓሎች እውነት ለመናገር ወንድማማችነታችንን፣ አብሮነታችንን ይበልጥ እንድናጠናክርበት እድል ሰጥቷል። አጠቃላይ ተጠቅልሎ ሲታይ ግን ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ላለፉት 19 ዓመታት በመከበሩ በሕዝቦች መካከል መቀራረብን፣ አንድነትን፣ ወንድማማችነትን እርስ በራስ መተዋወቅን እንዲፈጠር አድርጓል ማለት እችላለሁ። ኢትዮጵያ፣ የፌዴራል ስርዓት መነሻው ህብረ ብሔራዊነት ነው። እኛ ኤክሰርሳይዝ ስናደርግ፣ እኛ ስንተገብረው በተለያየ መንገድ ባልተገባ መንገድ ተግብረ ነው ካልሆነ በስተቀር መነሻውና አላማው ህብረ ብሔራዊነትን ማጠናቀር ነው። ኢትዮጵያ የብዙ ብሔር ብሔረሰቦች እና ህዝቦች አገር መሆኗን ማረጋገጥ ነው። ማረጋገጥ ብቻ ለማመን ነው ሁሉም ሰው ማመን ያለብ መታወ መቀበል ያለበት ኢትዮጵያ የብዙ ማንነቶች አገር ናት። ኢትዮጵያ መልክ ብዙ ናት። እንዲህ መሆኗን መቀበልና ማመን ነው። ስለሆነም ህገ መንግስቱ የፌዴራል ስርዓትን ተግባራዊ ሲያደርግ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን እውቅና ሲሰጥ ራሳቸውን በራሳቸው እንዲያስተዳድሩ ሲፈቅድ በልጆቻቸው እንዲወከሉ ሲያደርግ ዋና አላማው። የራሳቸውን ኢትዮጵያ ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር ብቻ ሳይሆን ከሌሎች ወንድሞቻቸው ጋር ከሌሎች ህዝቦች ጋር በእኩልነት በእኩልነት አንዱ በልጦ አንዱ በማነስ ሳይሆን በእኩልነት መብቶቻቸውን ተግባራዊ እንዲያደርጉ ኤክሰርሳይዝ እንዲያደርጉ የሚያደርግበት ስርዓት ነው። የፌዴራል ስርዓቱ አተገባበር ባለፉት ሃያ ሰባት ሰላሳ አመታት ምን ነበር? እሱን ወደ ኋላ ሄዶ መገምገም ይቻላል። ባለፉት የለውጥ አመታት እውነተኛ የፌዴራል ስርዓት እንገንባ ብለን ስራ ጀምረናል። ውጤትም ተገኝቷል። ህዝቦች ራሳቸውን በራሳቸው እንዲያሰዳዱ እድል ሰጥቷል። የራስን በራስ የማስተዳደር ጥያቄ ያላቸው ህዝቦች መብታቸው እንዲከበር ተደርጓል፣ ጥያቄያቸው እንዲመለስ ተደርጓል ማለት ነው። ስለዚህ የፌዴራል ስርዓታችን እውነተኛ የፌዴራል ስርዓት እንዲሆን እየሰራንበት ነው ያለ ነው ማለት ነው። ከሌሎች የፌዴራል ስቴቶች እየተማርን በነገራችን ላይ የፌዴራል ስርዓት መከተል ኢትዮጵያ የጀመረችው ነገር አይደለም የፌዴራል ስርዓት መከተል በዓለማችን የሚገኙ ከሰላሳ ያላነሱ ሀገሮች የሚከተሉት የአስተዳደር ዘይቤ ነው፣ የፌዴራሊዝም ስርዓት። ይህን የፌዴራሊዝም ስርዓት ተሳክቶልናል አልተሳካልንም፣ ምን ጉለት አለው፣ እንዴት እናስኪደው ብሎ መነጋገር መወያየት ይቻላል። አሁን ደግሞ አገራዊ ምክክሩ የፌዴራል ስርዓቱ አተገባበር ምንድን ነው ምንድ ነው ያሉበት ህጸጾች፣ ስህተቶች ምንድን ናቸው፣ ጥንካሬዎቹ ምንድን ናቸው፣ የትኛውን እናስቀጥል የትኛውን ደግሞ እናስቀር ይቻላል የሚለውን የምንነጋገርበት ይሆናል ማለት ነው። ዞሮ ዞሮ ከነውስነቱም ቢሆን የፌዴራል ስርዓት በመከተላችን ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ እድል ሰጥቷል። ቋንቋቸውን እንዲጠቀሙ እድል ሰጥቷል። የራሳቸው የሚያስተዳድሩት አካባቢ እንዲኖራቸው አድርጓል። ስለዚህ በብሄር ማንነትና በኢትዮጵያዊ ማንነት መካከል ባላንስ እንዲፈጠር ተደርጓል ማለት ነው። ስለዚህ በኢትዮጵያ ተጨባጭ ሁኔታ የፌዴራል ስርዓት መመከተላችን ከነውስንቱም ቢሆን ውጤታማ ነገር እያመጣንበት ነው ያለ ነው። ከሌሎች ሀገሮች ደግሞ እንማራለን። ቢኮዝ ኢትዮጵያ የፌዴራል ስርዓት ስትከተል አዲስ ነው። ፌዴራሊዝም ለኢትዮጵያ አዲስ ኮንሴፕት ነው፣ አዲስ ሀሳብ ነው፣ አዲስ ተሞክሮ ነው፣ አዲስ ልምምድ ነው። ይሄን ቀስ እያደረግን እየተለማመድ ነው በመሄድ የፌዴራሊዝም ስርዓትን ውጤታማ በመሆን ግን እናስኪደዋለን ማለት ነው። እንደምናያቸው እንደነ ካናዳ ስዊትዘርላንድ ና አሜሪካ የፌዴራል ስርዓታቸውን ኤክሰርሳይዝ ያደረጉበት መንገድ እና አሜሪካ በጣም ብዙ አመት ያስቆጠር ነው ከነሱ ነው የምንማረው። ስለዚህ እኛ ካሉብን ጉድለቶች እየተማር ችግሮቻችን እየነቀስን በችግሮቻችን ላይ እየተማር ችግሮቻችን እንደ ድል እየቆጠር የፌዴራል ስርዓታችን የምናጠናክርበት ሁኔታርማት ነው። ለዚህ ደግሞ ህገ መንግስታዊ ስርአቱን በደንብ ማየት፣ ህገ መንግስቱ ላይ የሚስተዋሉ ህጸጾች ምንድናቸው? ይህን ማየት ወደ ምክክር አመጠነዋል። አሁን አሁን ሀገራዊ ምክክር ተጀምሯል። የለውጡ መንግስት አገራዊ ምክክር እናደርግ ብሎ እድል ሰጥቷል። ህዝቡ በዚህ ምክክር የሚመጡ ውጤቶችን ይዞ የሚታረሙትን አርሞ የሚስተካከሉትን አስተካክሎ የህዝቦች ጥያቄ የሆኑትን ወደ ቴብል፣ ወደ ጠረጴዛ መጥቶ ወደ ተሻለ ነገር እንሄዳለን የሚል ተስፋ ነው ያለኝ እንግዲህ ፌዴራሊዝምን መከተል የጀመር ነው። ከ1987 ህግ መንግስቱ ከጸደቀበት ጊዜ ጀምሮ ነው። ክልሎች ተመስርተዋል። ክልሎች የሚመስረቱ እንጂ የፓርቲ ጣልቃ ግብነት በከፍተኛ ሁኔታ የሚስተዋልባቸው የነበሩ ደቡብ ክልል የሚባል ነበር። ደቡብ ክልል ሌላ አስተዳዳሪ ነበረው፣ ከዚህ ከአዲስ አበባ መሄድ ማለት ነው። ረሰብ መስተዳድሩ አሉ። የደቡብ ክልል ብሄረሰቦች የመረጧቸው መሪ አሉ፣ ግን አስተዳዳሪው ሌላ ነው። አማራ ክልል ፕሬዚደንቱ አሉ፣ ምክር ቤቱ አለ። ግን አስተዳዳሪ ከኋላ ነው፣ ከመጋረጃ ጀርባ ነው ማለት ነው። ስለዚህ ተቆጣጣሪ ያለው ማለት ነው። ጣልቃም ይገባበት አለ ማለት ነው። እንዲያደርግና እንዳያደርግ የሚያዘው የሚቆጣጠረው አለ ማለት ነው። ይሄ ባለበት ሁኔታ እውነተኛ ፌዴራሊዝም አለ ማለት አይቻልም። ቋንቋቸውን መጠቀም አይችሉም፣ ባህላቸውን በተገቢው መንገድ መጠቀም አይችሉም። የተፈቀደለት ብቻ ነው የሚተገበረው። እራሳችንን በራሳችን እናስተዳደር የሚል ጥያቄ በወቅቱ የነበረው መንግስት ካልፈቀደ በስተቀር አይቻልም። ጥያቄ የነበራቸው ህዝቦች ነበሩ። የሲዳማዝ ጥያቄ ነበረው፣ የደቡብ ጥያቄ ነበረው፣ ሌሎች ህዝቦችም ጥያቄ ነበራቸው። ጥያቄዎች ራስን በራስ የማስተዳደር መብት አይፈቀድም ነበር። ከለውጥ በኋላስ፣ አንደኛ በማንም ክልል ጉዳይ ላይ ፌዴራል መንግስት ጣልቃ አይገባም። አይካናሽሩ በክልሎች ጉዳይ ጣልቃ ገብነት የፓርቲ ጣልቃ ገብነት የለም። አንድ ሁለተኛ ብሔር ብሔረሰቦች ራሳቸውን በራሳቸው የማስተዳደር እድል አግኝተዋል። እውነተኛ ፌዴራሊዝም ማለት ነው። ራስን በራስ የማስተዳደር እድል ማለት ይሄ ነው። አንዱ ክልሎች ብሔር ብሔረሰቦች ጥያቄ ነበራቸው በክልል እንደራጅ የሚል ሲዳማ በክልል እንደራጅ የሚል ጥያቄ ነበረው። ለምን አልተፈቀደለት? ለውጡ ነው የፈቀደለት። የደቡብ ምዕራብ ህዝብ ራሱን በራሱ ማስተዳደር ጀምሯል። ሸካ ቤንች ራሱን ማስተዳደር ጀምሯል። የደቡብ ህዝብ ራሱን በራሱ ማስተዳደር ጀምሯል። የጋሞ፣ የወላይታ፣ የጎፋ ህዝብ ራሱን በራሱ ማስተዳደር ጀምሯል። በውስጡ ያሉ ሰላሳ ሁለት ብሔር ብሔረሰቦች የማዕከላዊ ኢትዮጵያ ህዝብ ራሱን በክልልነት አደራጅቶ እየተንቀሳቀሰ ነው ያለው። እነዚህ ጥያቄዎች ተሞክረው ሳይሳኩ ላለፉት ሰላሳ ዓመታት የቆዩ ያደሩ ናቸው። ስለዚህ እውነተኛ የፌዴራሊዝም ማለት አንደኛ ህዝቡ ራሱን በራሱ በነጻነት የማስተዳደር በሀብቱ የመጠቀም በልጆቹ የመመራት ሀብቱን የማስተዳደር መብቶች እየተረጋገጡበት ነው። አልነበሩም። እነዚህ አሁን በለውጡ የታዩ ጉዳዮች ናቸው። እነዚህን ሴሌብሬት ግን ችግር የለም ማለት አለ። ራስን ከማስተዳደር አንጻር የሚቀሩ ችግሮች አሉ፣ ጥያቄዎች አሉ። ከሆን አሁንም ጥያቄ የሚያነሱ ህዝቦች አሉ። አሁንም ራሳችን እናስተዳደር የሚሉ አሉ። ወሰናችን አልተከበረ የሚሉ አሉ። ይህ ጥያቄ ይፈታል፣ በጠረጴዛ ዙሪያ ቁጭ ብለን በመነጋገር አጀንዳውን በማቅረብ ለእነዚህ ነባራዊ ሁኔታዎች አሉ። ህሊናዊ ነባራዊ ሁኔታዎች ሲፈቅዱ የሚፈጸሙ ናቸው። ነገር ግን በለውጡ መንግስት በተጨባጭ የፌዴራል ስርዓቱ መሬት እንዲነካ ለማድረግ የሚያስችል ስራ ተሰርቷል፣ ውጤትም ተገኝቶበታል። ዛሬ ህዝቦች በውክልና አይተዳደሩ፣ የራሳቸው ልጆች ናቸው የሚመሯቸው። መካከላዊ ኢትዮጵያ የራሱ ልጆች ነው የሚመሩት። የአማራ ክልል በራሱ ልጆች ነው የሚመራው። ጥያቄ ካለው ጥያቄ ያቀርባል። ጥያቄ ወቅቱ ካልሆነው በወቅቱ የማይመለስ ጥያቄ ከሆነ ወቅቱ አይደለም ቆይ ይባላል። ሁሉም ክልሎች አሁን ያሉበት ሁኔታ ነው። በህዝቦች መካከል ወንድማማችነት ጦር በአማራ ክልልና በኦሮሚያ ክልል መካከል መልካም ግንኙነት ነው ያለው። ጥያቄ የለም ማለት አለ። የወሰን ጥያቄዎች ሊኖሩ ይችላሉ። በአማራ ክልልና በአፋር ክልል መካከል ወንድማማች ነው። በመካከላቸው ጥያቄ ሊኖሩ ይችላሉ። በሶማሌና በኦሮሚያ ክልል መካከል ወንድማማሽነት ነው ያለው። በመካከላቸው ጥያቄ ሊኖር ይችላል። የወሰን ጥያቄ እዛ ቀበሌ ይህን ያህል ቀበሌ ወደዛ ሄደ፣ አንድ ቀበሌ ወደዚህ አምጣ ጥያቄ ሊኖር ይችላል። ይሄ ማለት ፌዴራሊዝም ስርዓቶ ችግር ውስጥ ነው ማለት አይደለም። ስለዚህ ችግሮች ሲያጋጥሙን እየፈታን የፌዴራል ስርአቱን እውነተኛ የፌዴራል ስርአት እንዲተገበር አገራዊ ለውጡ በጣም ትልቅ ስራ ሰራ የምንለው ከልማት ከሰላም ስራዎች በተጨማሪ የፌዴራል ስርዓቱ እውነተኛ የፌዴራል ስርአቱ ነው እንዲቀጥል በማድረግ ደረጃ ውጤታ መስራት ሰርቷል ማለት እችላለሁ። እንግዲህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል መከበር የጀመረው ባለፉት 19 ዓመታት ተከብሮ ዘንድሮ ሀያኛ ልናከብር ከነ ችግሩ የኢትዮጵያ ብሔር ብሔረሰቦች በዓል መከበሩ የኢትዮጵያ ህዝቦችን አስተዋውቋል። የኢትዮጵያ ብሔር ብሔረሰቦችን አስተዋውቃል። አንዱ ስለ አንዱ የተሟላ መረጃ እንዲኖረው አድርጓል። ደቡብ ውስጥ ማን ብሔረሰብ እንዳለ ያንጋቶም የት እንደሚኖር ያውቃል። ከአርማጮ የመጣው ሰው ማለት ነው፣ ከቆቦ የመጣው ሰው ከአድዋ የመጣው ሰው ያውቃል። የኢትዮጵያ ብሔር ብሔረሰቦችና ህዝቦችን አስተዋውቋል። ባህላቸውን፣ ወጋቸውን፣ ልምዳቸውን ሊቀያየሩ አድርጓል። ይህ ብቻ አለው ወንድማ ማችነታቸውን አጠናክሯል። ከነ ውስንነቱም ቢሆን ለ19 ዓመታት የተከበረው በዓል በተለይ ደግሞ ባለፉት ሰባት ዓመታት ደግሞ ሞር መቀራረባችንን አጠንክሮታል። በህዝቦች መካከል መቀራረቦችን ያጠነከረ በዓል ነው ማለት ይቻላል። ህዝቦች በችግሮቻቸው ላይ መነጋገር ጀምረዋል። በፌዴራሊዝም ስርዓቱ አተገባበር ላይ መወያየት በትክክል ጀምረዋል። በህገ መንግስታዊ ስርዓቱ በህገ መንግስቱ በራሱ ዘኢንታየር ህገ መንግስቱን በተመለከተ ውይይት የሚያደርጉት በዚህ በብሔር ብሔረሰቦች በዓል ምክንያት ነው። ኮርስ በዓሉን አስታከን የምናደርጋቸው ፓናሎች ውይይቶች፣ የፌዴራሊዝም አተገባበሩን የህገ መንግስት አተገባበሩን በህገ መንግስቱ ያሉ ኢንታየር ጉዳዮች ምንድን ናቸው፣ አንቀጾቹ ምን ይላሉ፣ የትኞቹ አንቀጾች ናቸው ችግር ያለባቸው ብለን በግልጽ እንነጋገርባቸዋለን። ስለዚህ በህዝቦች መካከል ወንድማማችነትን መቀራረብን ፈጥሮ አልፏል። ጆንጀርሴ ኢትዮጵያ ውስጥ ሁለት አይነት ጫፎች አሉ። አንደኛው ጫፍ የነጠላ ትርክት ባለቤቶች የሚያቀነቅኑት የተነጣይነት አሳሳሰብ የኔ ብቻ፣ የኔ ብሄር፣ የኔ ሰፈር፣ የኔ ምናምን ሚል ብቻ ያለበት ያለበት የራሳቸውን ብሔር ተጠቃሚነት ተበዳይነት፣ ወይም ሌላ ነገር ብቻ ሊያነሱ የሚፈልጉ ኃይሎች አሉ። በሌላ በኩል ደግሞ ኢትዮጵያ በትክክል ኢትዮጵያ የምትሆነው እኛ ስናስረራት ነው፣ እኛ ስንመራት ነው የሚሉ የጠቅላይነት አመለካከት ያላቸው አሉ። ሁለቱም አይጠቅሙ ሁለቱም አይጠቅሙም። አንዱ በህብረ ብሔራዊ አንድነትና በብሔር ማንነት መካከል ያለው ልዩነት ማጥበብ ያስፈልጋል። ይህን ነው ከለውጡ በኋላ እየተከተልን ያለነው ትርክት ማለት ነው። ህብረ ብሔራዊ አንድነት የተረጋገጠባት ኢትዮጵያን መገንባት፣ በህብረ ብሔራዊነት ውስጥ የሁሉም ብሔር ብሔረሰቦችና ህዝቦች እኩልነት የተረጋገጠባት ኢትዮጵያ መገንባት፣ በህብረ ብሔራዊነት ውስጥ ፍትሐዊ የልማት ተጠቃሚነት ፍትሐዊ የልማት ተጠቃሚነት እንዲረጋገጥ መስራት ነው። ይሄ ትርክት የብሔራዊነት ትርክት ይባላል። ይሄ የብሔራዊነት ትርክት ለልማት ይህን የብሔራዊ ትርክት ለብሔራዊ ጥቅም መከበር መጠቀም ያስፈልጋል ማለት ነው። ባለፉት አመታት ከዚህ አንጻር በርካታ ስራዎች ሲሰሩ ቆይተዋል። ከዚህ አንጻር የኢትዮጵያ ብሔር ብሔረሰቦችና ህዝቦች የታላቁ ህዳሴ ግድብ ከወደቀበት አንስተው በእግሩ እንዲቆም ለምረቃ እንዲበቃ ያደረጉበት መንገድ አንዱ የህብረ ብሔራዊ አንድነታችን መገለጫ ነው። ይሄ ብቻ አይደለም። ኢትዮጵያ ውስጥ በህልማችን ስናስበው የነበረው ድሪም እናደርገው የነበረው ትልቅ ልማቶች ተግባራዊ ተደርገዋል። የማዳበሪያ ፋብሪካ መሰረት ድንጋይ አስቀምጠናል። የጋዝ ፋብሪካ መሰረት ድንጋይ አስቀምጠናል። ጋዝ ፋብሪካ ስራ አስጀምረናል። የነዳጅ ማጣሪያ ፋብሪካ ስራ አስጀምረናል። እነዚህ ነገሮች ሌላ ሀገር ቢሆኑ እንዴት እንደሚጨበጨብላቸው በጣም በጣም ትልልቅ ፓራዳይም ሽፍቶች ናቸው። ለዛ ነው የ2018 ዓ ም ትልቅ ዓመት ነው የተለየ አመት ነው ለኢትዮጵያ የብልጽግና ጉዞ ትልቅ ዓመት ነው የተለየ ትኩረት የምንሰጠው አመት ነው የምንልበት ምክንያት ለዚህ ነው። ኢትዮጵያ የማንሰራራት ጉዞዋን የጀመርበችበት አመት ነው። ለብሔራዊ ጥቅሞቻችን ህዝቦች ከጫፍ እስከ ጫፍ የተነሱበት ነው። የተለያየ አሳሰብ ይሰጠዋል። ለምሳሌ የባህር በር ጥያቄ እኔ ቀድሞ የኢህአዴግ አመራር ነበርኩ። የወደብ ጥያቄ ማንሳት ነውር ነው ታቡ ነው። ይሄ ጥያቄ ዛሬ ወጦ የህዝቦች መነጋገሪያ አጀንዳ ሆኖ በማየቴ እኔ በግሌ በጣም ኢምፕሬስድ ሆናለሁ። መቼም ይፈጸም የወደብ ጥያቄ፣ መቼም ይፈጸም የህዝቦች ጥያቄ ግን ወጦ ለዓለም ህዝብ የተላለፈ ነው። ስለዚህ ይህንን የባህር በር ጥያቄ ተግባራዊ ለማድረግ ሰላማዊ፣ ህጋዊ፣ ዲፕሎማሲያዊ የሆነ መንገድ መቀጠል አለብን። ይህን እያለ ነው የለውጡ መንግስት። ይህን ነው እየሰራ ያለው። እንዋጋ አላለም። በውጊያ እናምጣ አላለም። በግጭት እናምጣው አላለም። እያለ ያለው በዲፕሎማሲያዊ መንገድ፣ በሰላማዊ መንገድ፣ ሰጥቶ በመቀበል መንገድ በጋራ እናልማ እናልማ። ነገር ግን ኢትዮጵያ የባህር በር ያስፈልጋታል። ወደ ባ የኢትዮጵያ የባህር በር ትፈልጋለች። ይሄ ጥያቄ ብሔራዊ ጥቅማችን ለማስከበር መላዊ ሀገራችን ብሔር ብሔረሰቦችና ህዝቦች በአንድነት ቁመው ኢንተርቴን እያደረጉት ያለ ነው። በነገራችን ላይ ሴሌብሬት እያደረጉት ያለ ጥያቄ ነው። ጥቂት ተናጠል አተሳሰብ ያላቸው ኃይሎች ኢትዮጵያ በዚህ መንገድ ልትሄድበት ነው፣ ኢትዮጵያ እንደዚህ ልታደርግ ነው በሚል መንገድ የሚያቀርቡት ነገር ምናልባት ዩቲዩብና ሶሻል ሚዲያ ላይ የምናየው ነገር ይህ ህዝቡ አይደለም፣ የጥቂት ሰዎች ነው። ይህ የባህር በር ጥያቄ የመላ ኢትዮጵያ ብሔር ብሔረሰቦችና ህዝቦች የብሔራዊ ጥቅም ጥያቄ ነው። የለውጡ መንግስትም በታሪክ ትልቅ ስራ ሰራ ውጤት እያስመዘገነው ብዬ ከማስብባቸው ነገሮች ውስጥ አንዱ ይሄ ነው። ቢኮዝ ባለፈው ጊዜ ክቡር ጠቅላይ ሚኒስትሩ ጎንደር ላይ አንድ መድረክ ሲናገሩ ጊዜው ያልፋል፣ ስልጣን ያልፋል፣ እድሜም ያልፋል፣ ሁሉ ነገር ያልፋል በታሪክ የሚመዘገብ ስራ ሰርቶ ማለፍ ነው ትልቅ ነገር ብለው የተናገሩትን መጥቀስ ይችላሉ። ይሄ በእኛ እድሜ፣ በሀገራዊ በለውጡ መንግስት እድሜ ይሄ ነገር ተነስቶ ና ምናልባት ለውጤት ሲበቃ ማየት ትልቅ ነገር ነው። ዞሮ ዞሮ ጥያቄ እንዲነሳ ማለት ትክክል ነው። ስለዚህ በአጠቃላይ ተወስዶ ሲታይ የህብረ ብሔራዊ አንድነታችን ማሳያ ነው። ኢትዮጵያ ብሔር ብሔረሰቦች የህብረ ብሔራዊ አንድነታቸውን ጠብቀው እንዲህ አይነት ጥያቄዎችን፣ እንዲህ አይነት የልማት ስራዎችን፣ እንዲህ አይነት ለህዝቦች ለወደፊት ለወደፊት ለወጣቶች ኢትዮጵያን ለሚረከቡ ልጆች የሚሆን ስራ መስራታቸው እንደ ትልቅ መቆጠር መቻል አለበት። ስለዚህ ወንድማማችነታችንን ህብረ-ብሔራዊ አንድነታችንን ሞራል አጠናክረን እንድንቀጥል ያስገድደናል ማለት ነው። የዘንድሮ የኢትዮጵያ ብሔር ብሔረሰቦች በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነው። ዲሞክራሲ ያለበት መግባባት አለበት ህብረ ብሔራዊ አንድነት አለበት። ህብረ ብሔራዊ አንድነት ያለውን ጠቀሜታ በተለይ ደግሞ የብሔራዊነት ትርክት ስለሚኖረው ጠቀመጣ ብዙ ብለናል። በወሳኝነት ከዚህ መሪ ቃል የምንወስደው ዘንድሮ ኢትዮጵያ እየመከረች ነው። በምክክር ውስጥ በህገ መንግስቱ በፌዴራል ስርአቱ ባጠቃላይ በሚያለያዩንም ሆነ በሚያቀራርቡን ጉዳዮች ላይ አጀንዳ መዘን የምንወያይበት እስካሁን አጀንዳ የመለየት ስራ ተሰርቷል። በሁሉም ክልሎች ተሰርቷል፣ ከትግራይ ክልል በስተቀር ምናልባት በቅርቡ የትግራይ ክልል ይካሄዳል ተብሎ ይታሰባል። ስለዚህ ከሁሉም ክልሎች የተሰበሰቡ አጀንዳዎች፣ ከሁሉም የኢትዮጵያ ብሔር ብሄረሰቦች የተሰበሰቡ አጀንዳዎች ቀርበው መፍትሄ የሚፈልጉት መፍትሄ የሚፈልጉት የምናቆያቸውን የምናቆይበት ውሳኔ የምንወስንባቸውን ውሳኔ የምናስቀምጥበት አብዛኛው የኢትዮጵያ ሕዝብ ያላቸውን ነገሮች ደግሞ የምንተገብርበት አመት ነው ማለት ነው። ስለዚህ መሪ ቃሉ መሪ ቃሉ መጀመሪያም ሲቀረጽ ይህን ግምት ውስጥ ያስገባ ነው። ይህ ደግሞ ዲሞክራሲያዊነትን የተላበሰ መሆን መቻል ያለበት፣ ዲሞክራሲ ደግሞ አሳታፊነት ነው አሳታፊነት ነው። ኢትዮጵያ ሁሉም ብሄር ብሔረሰቦችና ሕዝቦችን ያሳተፈ መሆን መቻል አለበት። ሌሎች መገለጫዎች አሉ በዲሞክራሲያችን መገለጫዎች የህዝብ ጥያቄ የሆነው በክልል ራስን የማደራጀት ጥያቄ ተግባራዊ የተደረገበት የማዕከላዊ ኢትዮጵያ ክልል ስለሆነ በዓሉ የሚከበርበት አንዱ የመሪ ቃሉ ማሳያ ተብሎ ሊወሰድ ይችላል ማለት ነው። እና በዚህ መንገድ ይህንን መሪ ቃል ተግባራዊ እናደረገ በመሪ ቃሉ ላይ ተመስርቶ የመሪ ቃል ትንተና ተካሂደዋል። የፌዴራል ስርዓታችን አሁናዊ ሁኔታዎች እና የኢትዮጵያ ተጨባጭ ሁኔታን ግምት ውስጥ ያስገባ የፓናል ውይይቶች ተካሂደዋል። በሚቀጥለውም ህዳር ሀያ ስምንት ቀን እንደዚሁ ሲምፖዚየም ላይ የፓናል ውይይት ይካሄዳል። በዚህ መንገድ ነው በዓሉን እያከበርን ያለ ነው። አንዱ የሰውን ግንዛቤ በህገ መንግስቱ የሰውን ግንዛቤ በፌዴራል ስርዓቱ ላይ እያሳደግን በዛ መንገድ ነው በዓሉን እያከበር ነው ያለ ነው ማለት ነው። ለመላዊ ሀገራችን ብሄር ብሔረሰቦችና ህዝቦች እንኳን ለሀያኛው ለኢትዮጵያ ብሄር ብሔረሰቦችና ህዝቦች በዓል በሰላም አደረሳችሁ። በዓሉ የሰላምና የፍቅር እንዲሆንልን መኝ አለው የአመት የኢትዮጵያ የብልጽግና ጉዞ ማረጋገጫና መጀመሪያ ኢትዮጵያ የማንሰራራት ጉዞ የጀመረችበት አመት ነው። ይህንን እድል ልንጠቀምበት፣ የሀገራችንን ሰላም ለማረጋገጥ በሚደረገው ሁሉን አቀፍ እንቅስቃሴ ወጣቶች፣ የሀገር ሽማግሌዎች፣ ምሁራን የበኩላችንን አስተዋጽኦ እንድናደርግ በዚህ አካዳሚ በዚህ በዓል ምክንያት ጥሬን ማሰላለፍ ይፈልጋለሁ። እጅግ በጣም አመሰግናለሁ።